እባካችሁ እባካችሁ፣ አሁን እኔ ኤርፖርት ሳልደርስ እርዱኝ። ባናታ ኤርፖርት ይሆን ልታስገባኝ ነው። በእግዚአብሔር እርዱኝ። በቃ እኔ ምንም ማለት አልቻልኩም፣ ምንም መውራትም አልችልም። ደሞ ዜና አልከፍልም ብላ ነው መጀመሪያ። የሁለት ወር ደሞዝ ነበር አይቆርጣ የነበረችው ከዛ አሁን ደግሞ ይሄን ደሞዝ አልሰጠችም ብላኝ ከልክላለች። ከዛ ደሞዝ ስጭኝ፣ ደሞዝ አልሰጠችም ብዬ ቢሮ ሲደውል ቢሮዎቹ ደግሞ ሁለተኛ በዚህ ስልክ መልሰሽ እንዳደውይ ነው ብሎ የነገሩኝ ማለት ነው። ካለዛ መልሶ ደግሞ ተሳስተሽ በዚህ ስልክ እንዳደውይ ነው ያሉት። ከዛ መልሼ ስደውልላቸው ስልካቸው አይሰራም። እና ሊያነሱ ወደ ሞት አፋፍ ልትሄጂ በቃ የሆነ ወይም ደግሞ እንደዚህ አፈም ውስጥ ተደቅኖብሽ ልትሞቼ የደረሽ እኮ ነው የሚመስለው። እንደዚህ ሆኖ ስናፋረቅ ማለት ነው የመጨረሻ አስተንፋሲን ተናገር የተባሽ እኮ ነው የሚመስል። ወደዚ ሀገር ስንመጣ ለእሱ ወደዚ ሀገር ስንሄድ ለእሱ ምንድን ነው፣ ቆይ ሀገራችን ነው እንጂ ሰው ሀገር ነው እንደምንገባው ይሄ ነገር በዚያ ሳ ሪፖርት ነው ሪፖርት ነው። ለምን አገቡም ታዲያ ሀገራችን እንጂ ምንገባው ሰው ሀገርም ስንመጣ የዚህን ያክል አላለቀስን እንደ ጋይስ ምንድን ነው ዴ ለሰው ሀገር ድምጭኝና ደሞዝሽን ሳሰጥሽ ከቤት ንቅንቅ አትበይ አለቀ ደሞዝሽን ተጠቀበሽ ደግሞ የምትገቢው ሀገርሽ ረጓደኞች እንዴት ነው እንዴት ነው ወላይ ወደ ሀገር ስንባል ይሄን ያክል ለቅሶ ይሄን ያክል ዋርሳ ይሄን ያክል ስለዚህ እነሱ ደላሎች አላነሳልሽ ካሉ ሪፖርት ይዛሽ የምትሄድ ከሆነ የራስሽን ቻንስ ተጠቀሚ በነገራችን ላይ ማለት ነው ያኔ የራስሽን ቻንስ ተጠቀሚ ስልሽ ከዛው ከሪፖርት አለመግባት አለመሄድ ትችያለሽ ወደ ሌላ ሰውሽን አዘጋጅተሽ መቅረት ትችላለሽ። በነገራችን ላይ ማለት ነው። በእንደዚህ አይነት ውጥረት ውስጥ በእንደዚህ አይነት ካለ ፍላጎትሽ ምትሰድሽ ከሆነ አልፈልግም ካለችሽ ቢሮም አልፈልግም ካሉ የመጨረሻ ውሳኔሽ እና የመጨረሻ እርምጃሽ ራስሽን ማዳን ነው። አልሄድም ብለሽ ማለት ነው። የሁሉ ለቅሶ፣ የሁሉ ፋርሳ ግን ተገቢ አይደለም። ስለዚህ ለምን እናልሳለን? የምንሄደው እኮ ሀገራችን ነው። አረጋይስ በዛ እውነቴ ነው። ነገራችን እኛ ቆይ መቼ ነው የምንስቀው? አገር ወደ ስንመጣ፣ ለምን ቪዛችን ቪዛችን ቀረብን ውሪ እኛ አልተመረጠልንም ሲመላበሉን ደላላ ያዙኝ ልቀቁኝ ብለን እሪ ዋይታ ቀልጠን በቃ የሆነ ያዙኝ ልቀቁኝ ብለን እንመጣለን አይደለም ከመጣን በኋላ ደግሞ ሁሉን ነገር ልንችል ግዴታ ነው። ሁሉን ነገር ከአቅማችን በላይ ከሆነ ደግሞ ደላሎችም እንደዚህ ስልካቸውን ካጠፉ የራሳችን እርምጃ እንወስዳለን ማለት ነው። አለቀ እንጂ የምንለሱ አላህ የጻፈልንን ብቻ ነው የምንኖረው። ጓደኞች በዚህ በቀዳ በቀደር ማመን ግዴታችን ነው። እውላክን ግን እንደዚህ ማልቀስ እንደዚህ መንፋረቅ ራሳችሁ መጣል እናንተ ልታብዱ እኮ ነው። በነገራችን ላይ ጤነኛ ሁነ መተን በሽተኛ እየሆን እየሄድን ነው ወደ ሀገራችን ማለት ነው። ይሄ ቅንጭላታችን ለእኛ ያስፈልገናል። ይህን ያክል ዋይታ፣ ይህን ያክል ጭንቀት፣ ይህን ያክል መናገር እስከሚያቅታችሁ ድረስ እንደዚህ ራሳችሁን እስተመጣል ድረስ የምንሄደው ወደ ሀገራችን ነው እንጂ ሰው ሀገር ስንመጣ የዚህን ያክል እኮ አላለቀስንም አይደል እንዴ። የምንሄደው ሀገራችን ነው። ኖርማን እኮ ነው። እኛ ቆይ ነፍስ አጥፍተን ነው እንዴ ከሀገር የመጣን እንዴ? አላህ የጻፈልኝን ሰራሁ አይደለ? አላህ ያለልኝን ኖርኩ አይደለ? ስለዚህ እሱ ያለልኝን እሱ የርዚቄ ነው። ነሲብዬን ጽፎልኛል። እሷ ነው ስለዋራች ራሱ ለሰደኛችንም ርዚቄ ካለ ማለት ነው ምንም አለምንም በዛም በዚህም ብሎ እሱ የርዚቄ ነው የምኖር ሁላችን። እንግዲህ እንደዚህ እያተነፈረቃችሁ እንደዚህ እያለቀሳችሁ እንደዚህ ዙሪያው ጨለማ ሆኖባችሁ እንዴ ራሳችሁ እኮ ራሳችሁ እኮ ታመማችሁ፣ በራሳችሁ በሽታም በራሳችሁ ጊዜ እየገጠታችሁና ቅንጭላታችሁን እያበላሻችሁ ነው። በነገራችን የአይምሮ ጭንቀት ይች ቅንጭላታችሁ ከተንሻተተች እና ይች ቅንጭላታችሁ ከዳቻችሁ በምንም ተአምር አትመለስም። ሊሻላችሁ ይችላል፣ ግን ላክን ግን ግን ሊመለስላችሁ አይችልም። ለቤተሰብ ዲያ ለቤተሰብ ጠንቅ ለያዙኝ ልቀቅ ለያዥ ለገናዥ አታስቸግሩ። እናንተ ቆይ ምንድን ነው ይሄን ያክል ሀገራችንን ይሄን ያክል በቃ ይሄን ያክል ጠልተን፣ ይሄን ያክል እንደዚህ በሀገራችን ላይ በሰላም በጤና ከኖር ነው ይሄ ትልቅ በቂ በቂያችን፣ ነው ከበቂ በላይ ነው። ስለዚህ ይሄን ያክል ማልቀስ ይሄን ያክል ራሳችሁን ችግር ላይ አጣሉ። ችግሩን በራሳችሁ ጊዜ ጌታችሁ እያመጣችሁ ነው። የወጣ ሁሉ እኮ አይጠቀም ጓደኞች፣ የሰራ ሁሉ እኮ ውጤታማ ይሆን። እኛ ስበቡን ነው የምናደርስ፣ አላሁ ስብሃነ ወተዓላ ደግሞ እሱ ስበቡን ይሙላልን ያድልስንን። አለቀ ነገሩ። ይህን ያክል ግን ይሄን ያክል እንደዚህ አረ ወይኔ፣ አረ ለዛች ለምዬ እናት ይስብላት። አረ ስንት የሚፈልግሽ ሰው አለ። ወይ ለአንድ ሰው ብቻ አይደለም የምናገረው፣ በአብዛኛው ባብዛኛው ይሄ ነገር እየበዛ ነው። ወሰደችኝ፣ ጣለችኝ፣ ሪፖርት ልታደርሰኝ ነው ምናምን። ሪፖርት ምን ችግር አለው ታዲያ? ያደለው ለመዝናናት ይመጣን፣ ያደለው ይየህይወት ይሄ ነው የህይወት ፍጻሜያችን ነው እንዴ? ይሄ የህይወት ፍጻሜያችን አይደለም። ዘወር ዘወር ካልን ብዙ የሚታይ ነገር አለ። እንዲህ እንዲህ ካልን ብዙ የሚታይ ነገር አለ። ከዋለ ካደረ ነገር መፍትሄ አያጣም። መፍትሄ አታያቅም። መፍትሄ ለመፍትሄ አያጣም። ሞትና ሞት ብቻ ነው። ወላሂ ይውላከን ግን የዱንያ ማደሩ እንደዚህ ይሄን ያክል ያስጨነቀን። ኧረ ቢስሚላ ዴ እንደው እንደዚህ ሲጥለን ልንሞት እኮ ነው። ግዴታ መድን ቤት ካልሰራን ብለን እኮ እንደዚህ ሲ እንደዚህ ሲጥ ብለን እና ይሄን ያክል ተሳቀን የምንኖርበት ኖርበት ይሄን ያክል እንደልባችን ማንናገርበት ቢቀርስ፣ አላህ ለአንቺ የሆነ ነገር የሆነ አዘጋጅቶልሽ ነው የሚሆን። ስለዚህ የሆነ ነገር አላህ ኡማውን አይበድልም የሆነ ነገር አዘጋጅቶልን ቢሆን እንጂ ማለት ነው። ስለዚህ እኛ ስበቡን ማድረስ ነው እንጂ ያለብን ነገር ይህን ያክል ቅትል፣ ይሄን ያክል ሞተት፣ ይሄን ያክል ጥልም ማለት የለብንም። መጀመሪያ ራሳችን ደህና ሲሆን ነው እኮ ለሁሉም ነገር የምንደርሰው ማለት ነው። እንደዚህ ባለቀስን ቁጥር ቁጥር በተጨናነቅን ቁጥር ቅንጫላታችን ይባላሻል። በስማችን መጠራት ቀርቶ እብድ እያልን እንጠራለን የእሷ ጠሸቅ ቅለቃ መጠች አረብ ሀገር ነው እንደዚህ አድርጓት የመጣው። የምትወድሽ እናትሽ እራሱ ሰለችሻለች። እውነቴን ነው የምነግርሽ፣ አመት ሁለት አመት ታስታምሻለች። ይሄ የአእምሮ መዛባትና የአእምሮ መንሸራተት ግን እርሜ ልክሽን አብሮሽ ነው የሚኖር፣ ደስታሽ ነው የሚነጠቅ። አሁን እኮ ከዚች ከቤት ወጣሁ ብለሽ ነው እንደዚህ የምትነፋረቂው እንጂ ሌላ ምንም የጎደለብሽ ነገር የለም። ቆርጣ የምታስቀረው አካል አላት እንደ አይደለም ቆርጣ የምታስቀርች ነገር አለ የለም። ገንዘብ ደግሞ ያገንዘብ ገንዘብ ራሱ ገንዘቡን ባትሰጥሽ ራሱ ያገንዘብ ገንዘብ ላንቺ ባይጠቅመኝ ነው ብለሽ አሰቢ። ያገንዘብ መጥቶ እኔን ያጠፋኛል የሆነ ነገር በቃ አላዘዘልኝም፣ ለእኔ ብለሽ ነው ማሰብ ያለብሽ ማለት ነው፣ እንጂ ቶሎ ፈጥናችሁ ውሳኔ ላይ ፈጥናችሁ ራሳችሁን ለማንሸራተት ፈጥናችሁ የሆነ ውሳኔ ለመወሰድ አትቸኩሉ። በቃ ዴ ለምን ገንዘብ እኮ እድፍ ነው አይደል? ስንፈጠር ኮ ራቁታችን ነው የተፈጠርን። በኋላ ነው ይሄን ኮትሞቲክስ ነገር ያመጣ ነው አይደል እንዴ? ስለዚህ ይሄን ያክል ራሳችሁን አትግደሉ። ይሄን ያክል ራሳችንን ከመጉዳት እኛ ስንኖር ነው ሁሉም ነገር የሚኖረን ጤና ሲኖር ነው። እንዲሁም ደግሞ እኛ ጤነኛ ሆነን ስንሰራ ያ የጠፋብን ገንዘብ ራሱ ይገኛል፣ መመለስ እንችላለን። በሽተኛ ከሆነ ግን የሰራ ነው ገንዘብ ራሱ አያሳክመንም። እርሜ ልካችንን በቃ እሱ ኳ እንደዚህ ናት። ወሬሻ ይሰማ ቁም ነገር ብታዋሪ ቁም ነገር የሌለው ብታዋሪ ወሬሽ ራሱ አይሰማ። በሽተኛ ሰው ማንም አይሰማው ከቤት ጀምሮ ከውጭ ጀምሮ ከቤት ጀምሮ ማለት ነው። ስለዚህ ራስሽን ለማረጋጋት እና ራስሽን ለማዳመጥ እንትን በ ወደ ልክ እኮ ወደ ሞት የምትሄጅ እኮ ነው የምትመስለው ስታለቀስ፣ ወደ ሞት የምትሄድ ወደ ሞት የሚሄዱ ረቢስሚላ ምን ነው መራችሁ፣ ነገ ሌላ ቀን ነው። ባሲና አታጨናነቂ፣ ፍሪ ሁነሽ ኑሪ። ባክ ውስጥሽ ፍሪ ሁን፣ እውነቴን ነው። ነግራቸው ሳቅድሚ ምን ይጨምራን ቢሏቸው በምክንያት ነው። ዲ ምን መጨናነቅ፣ ምን እንደዚህ መሆን። ዲ ልክ እኮ በቃ ለንዲ ልክ እኮ በቃ ወዲ ሞት አፋፍ ልትሄጂ በቃ የሆነ ወይም ደሞ እንደዚህ አፈም ውስጥ ተደቅኖብሽ ልትሞቼ የደረስሽ እኮ ነው የሚመስለው፣ እንደዚህ ሆኖ ስናፋረቅ ማለት ነው። የመጨረሻ አስተምታ ሲንተ ናገር የተባለሽ እኮ ነው የሚመስለኝ። ዲ አረ ጋይስ ታረጋጉት። እንዴ ርዚቅ ባለ እጅ ነው እንጂ በሰው እጅ ነው። እኛ ብልጠት ስላለን እኛ ትሁት ስለሆን እኛ ምንም ነገር ብናደርግ እሱ ካልጻፈልን፣ እሱ ካልደበረልን በፍጹም የምንኖረው ነገር የለም። እኛ አሁን አይደለም የተጻፈልን ገና እናቶቻችን ሆድ ያለን ሁሉም ነገር ተጽፋ የተቀመጠችልን እየኖር ነው ያለን የተጻፈልን ነው። ስለዚህ ራሳችሁን ፍሬ ለማድረግ ሞክሩ። ራሳችሁን እያጨናነቃችሁ የራሳችሁ ለራሳችሁ በሽታ በገዛጃችሁ በሽታ ትገትቱ። የህይወት ፍጻሜ አይደለም ይሄ ነገ ሌላ ቀን ነው። መጀመሪያ እናንተ ቆሙ፣ መጀመሪያ እናንተ ኖሩ። ከዛ በኋላ ሁሉም ነገር ይኖርሻል። ለምን እንኳን ሪፖርት አይደለም ለምን ቀጥታ እዛው በራ እዛው ደጃፍሽ ምጥት አውሮፕላኑን ለምን አታሳፍርሽም? ምን ታመጣለች? የእሷ ቤት ነው እንጂ የቀረብሽ አንቺ፣ የዱኒያ ሁሉ በቃ መጨረሻ፣ የዓለም ፍጻሜ ነው የተባለሽ እኮ ነው የምትመስለኝ። የእሷ ቤት ለምን ቀረብኝ ነው። ይህን ያክል መተወጃ ከሆነ እሷ አልወደደችሽም፣ በቃ ታያት፣ ተፋቻት ደግሞም ከቤት ደሞዝሽን ሳሰጥሽ አትውጭ፣ አለቀ። ሌላ ምን ታመጣለች? ወጣ ብለሽ ፖሊስ ታጫለሽ እ ስለዚህ ደሞዚን አሰጠችኝ ማለት ይችላለሽ። እርግጥ እነሱ እብድ ናት ብለውም ሊያባረሩሽ ይችላሉ። ግን ግን ያን ከማድረግ ቀጥታ ሪፖርት ሂድሽ መፍትሄውን እርዱኝ ከምትይና ይህን ያክል ከምታለሽ ራስሽ መጀመሪያ ራስሽን ከአቅም በላይ ሲሆን ነው ሰው እርዱኝ የሚባል ቻንስ፣ ብዙ ቻንስ እጅሽ ላይ አለ። በቃ ስለዚህ ይህን ይመስላል። ጓደኞች፣ ጤነኛ ሆኖ መጀመሪያ በሽተኛ ከሆናችሁ ማንም ሰው አይጠጋችሁም። ጤነኛ ከሆናችሁ ይሄ ካላችሁ፣ መጀመሪያ መጀመሪያ መጀመሪያ ጤና ይቀድማል። ጤና ካላችሁ ደግሞ ይሄ ይኖራችኋል። ይሄ ሲኖራችሁ ደግሞ እንኳን ጤነኛው እብዱ ይሰማችኋል። ስለዚህ ይሄን ይመስላል። ተረጋጉ፣ አረጋጉት። ስደት ሁሌም ክፍት ነው። እድሜና ጤና ይስጠን ብቻ ለሌላው እርዚቅ በአላህ እጅ ነው። ስበቡንም እያደረስን ነው። የሷ ቤት ብቻ ነው እንዲ ይሄን ያክል የሚያስለቅሰው? ስንት ነፍ ቤት አለ አይደል እንዴ? ስንት መልካም ሰው አለ አይደል እንዴ? በቃ ተፋቷት ታያት። አላህ ለእንጂ ኸይር ነገር ይዞልሽ ነው እርግጠኛ ነኝ። ግን መጀመሪያ አረጋጊ፣ ይሄ ሲኖር ነው ለሁሉም ነገር የምደርሹ ማለት ነው። ስለዚህ ሰላማችሁ ይብዛ እህቶች። ለማንኛውም ነገር እናንተን አትጨናነቁ። የምንኖረው ማወቅ ያለባችሁ ነገር፣ የምንኖረው የተጻፈልን ነው ብላችሁ ራሳችሁን በቃ አሳምኑት። ከዛ በኋላ መኖር ትጀምራላችሁ። ሰላማችሁ ይብዛ። ሰላሙ አሌይኩም ረህመቱላ ወበረካቱ።